አሳዛኝ ሰበር ዜና፣ ወይዘሮ ባዩሽን ጭንቅላቷን በሽጉጥ ብሎ በትኖ ገሏት ጥለዋት ሄደ። በጣም ያሳዝናል። እጄን በእጄ በላሁት ማለት እንደዚህ ነው። የገዛ ወዳጅ መልሶ መላልሶ ጭንቅላቴን በተነው አለች ነፍሷ ሲወጣ። ወይዘሮ ሜላት እጅጉን በጸጸት ተንገበገበች። ምናልባትም እኮ ብረዳሽ እና ምናልባትም እኔን እሺ ብለሽ በነበር በፍጹም ይህ ነገር አይደርስብሽም ነበር፣ በማለትም ለራሷ ተናዘዘች። ሀኒቾ እጅጉን ልቧ ተሰበረ። ይገርማል አክስቴ፣ የኔ ህይወት አመሰቃቅለሽ የእውነትም በቃ አንቺ በስተመጨረሻው ወይ ለኔ ወይም ለራስሽ ሳትሆኝ ሄድሽ ማለት ነው እያለች እምባደም አለቀሰች። አቶ መስፍን አቶ መስፍን አብሮ አደጌ ጓደኛዬ ሜሉን እኮ የሰጠሽኝ አንቺ ነሽ እያለ ሁሉም ቤተሰቡ በሙሉ እጅጉን ተላቀሱ። ሃኒቾና ምላሴ ተጣሉ። ወንድሜ ስለሆንክ አንተን ማስጨነቅ እና አንተን መናገድ ስለማልፈለግ፣ እባክህን ከቤት ወጥተህ ሂድልኝ አሊያ ደግሞ እኔ የምሆንበት አትሁም ብላ ሰደበችው። እሱ ግን እባክሽ አንቺ እኮ እህቴ ነሽ፣ አዎ ተሳስቻለሁኝ፣ ተምቹን ማሳሰር የለብኝም ነበር ብሎ ቢላትም እንኳ ባክተወኝ፣ ስለ ተምቹም ሆነ ስለ እኔ ስለማንም አይመለከትም። መጀመሪያ እኮ እናንተን ከማገኘቴ በፊት በሳቅም በደስታዬም በሀዘኔም ተምቹንና አሲርን ነበር። አሁን ግን እድሜ ለእናንተ ሁሉንም ሰዎች አጥቻለሁ ብላ አለች። አቶ ኖላዊ አቶ ኖላዊ መራራ ነገር ሀኔቾን ተናገራት። ትሰሚኛለሽ የአንቺ ቤተሰቦች ከተገኙ በኋላ ሁለቱ ወንዶች ልጆች በአንቺ የተነሳ ስቃይ ውስጥ ናቸው። የዚህ ሁሉ መንስኤዎች ደግሞ የአንቺ ቤተሰቦች ናቸው ብሎ ተናገራት። አኒቾ በማልቀስ አባዬ እንዴት እንደዚህ ትላለህ? እዚህ ውስጥ እኮ የእውነቴን ነው የምልህ፣ የማየ እጅ የለበትም ብላ ብትለውም፣ አያያይ እኔ ደግሞ እሷን መለመኔ ምን ማለት ነው? እሷን እባክሽ እንዳታሳስሪው። ማሳሰርም ከፈለግሽ እኔን አሳስሪኝ እንጂ እዚህ ሁላ እጁ የለበትም ብዬ ነግሪያት ነበር። እሷ ግን ስራዋን ሰራች ብሎ ተናደደ። ሰላም ውድና የተከበራችሁ የትርሲት ስንድቅ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? እኔ እግዚአብሔር የተመሰገነ ይሁን ሰላም ነ ደህና ነኝ። እነዚ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ ያመሰግናለሁ። እጅግ አስተማሪውና አጓጊውን ኖላዊ ድራማ እንደቀጠለ ይገኛል ሀኒቾና እንዲሁም ደግሞ ጆሮ በጣም በኃይለኛው ተጣሉ። ትሰምኛለች፣ እኔ አንቺን እርዳታ አልፈልግም፣ ሂዥልኝ ነው የምልሽ ብሎ ሲላትም ዛሬማ አትሄድም፣ እኔ የምፈልገውን ነገር ሳልናገር በፍጹም አትሄድም ብላ ግግም ማለች። ምንድን ነው የፈለግሽው? ስለ ተምቹ አይደል የምትፈልገው? ተምቹ እስር ቤት ነው ብላ ስትለው የዚህ ሁሉ መንስኤ ማን ነው ታዲያ? ምላስ ያሳስሮታል። ሄዶ ምላስ ሄድ ማንቆቱን አነቀው። ቁርቱን ካነቀው በኋላ ትሰማኛለህ፣ እናንተ በገንዘባችሁ ብቻ ነው የምታስቡት። ሰላምዬ እዬ እንዴት እንደዚህ እትላለክ? እናንተስ ብትሆኑ ሌባ አይደላችሁም እንዴ? ብላ ተናገረችው ሀይለቃል። ወይዘሮ ሜላት አንቺ ሰላም፣ እረ እባክሽ ተረጋጊ። እና ታዲያ ይህ ማንዘር ጎመንዘር ለምንድን ነው እንደዚህ የሚለኝ? እራሳቸው ናቸው ጥፋተኞቹ። ትሰማኛለሽ፣ አንቺ ሰላም ተብዬዋ፣ አንቺ ስነ ስርዓት ብትይዥ ይሻልሻል። ተምቹ ለመሆኑ ማን እንደው ታውቃለህ? ያኔ ህይወትን ያዳነልህ ተምቹ ነበር። ማለቴ የተምቹ አጎት አየህ። ስለዚህ እናንተ ከገንዘብ ውጭ ሌላ ምንም አይታያችሁም። እመነኝ ተምቹ አንድ ነገር ቢሆን ይህንን ቤት ነው የማፈራርሰው ብሎ ጥሎ ሄደ። አሲርዬ ቁጭ ብሎ ጎዳና ላይ እያሰበ ባለበት ሰዓት ወይዘሮ ሜላት መጣች። ቆይ ምን ሆነሽ ነው? ምሆነህ ነው? ስትለው ምን ሆናለሁ ብለሽ ነው የወንድሜ ትዝታ ያለው እዚህ ነው ብሎ አላት። እንዴ በቃ አሲር፣ አንተ ለእኔ ብዙ ነገር ስላደረክልኝ እኔም ላንተ በትንሹ የሆነ ነገር አድርጊያለሁ። ማለት ተምቹ በቅርቡ ከእስር ቤት ይፈታል። እያንዳንዱ ያሉኝን መረጃዎች በሙሉ አሳልፌ ሰጥቻለሁኝ። ስለዚህ እመነኝ ተምቹ አይታሰርም ብላ ስትለው፣ እጅጉን አመሰግናለሁ። በጣም በጣም ከዚህ በላይ ምን እንደምትከፍልኝ አላቅም ብሎ አላት። አቶ ኖላዊ ልቡ ተሰብሮ ሀኒቾን ተናግሮ ጥሏት ወጣ። ፋኔቾ እውነትም አባይ ትክክል ነው ማለት ነው። እኔ ተቀይሬ ያለሁ እኔ ቤተሰቦቼን ካወኩ በኋላ ለነሱ ተቀይሬባቸዋለሁ ማለት ነው። ለነገሩ ልክ ነው። ምግብ እንኳ የሚሰራው አባይ አይደል እንዴ? እኔ ብቻ ነኝ፣ በሳምንት አንዴ ልብሱንም ማጥብለት ተምቹንም አሲረንም ምልቅያቸዋለሁ፣ ቤተሰቦቼ ቤተሰቦቼ እያልኩኝ ብላ በጣም ተናደደች። ውድ የትርሲት ስንዲቅ ሚዲያ ቤተሰቦች ላይክ፣ ሼር፣ ኮሜንት ሀሳብ አስተያየታችሁን ግለጹ ልኝድ